በሳውዲ ድንበር ጠባቂዎች በጥይት ተመቶ ለአራት ቀናት ከወደቀበት የሚያነሳው ያጣ ወጣት። ሰላም ጥና ይስትልኝ ክቡራትና ክቡራን የብሬክስ ቤተሰቦች እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይበልኝ። ይህንን ቪዲዮ ላይክ ሼር በማድረግ እንድትተባበሩን በምታምኑት አንድ አምላክ ስም እንማጸናችኋለን። ይህ በምስሉ ላይ የምትመለከቱት ታዳጊ ወጣት ስሙ አበበ ምስጋን ይባላል። ተወልደ ያደገው በራያ ቆቦ ልዩ ቦታው ጎለሻ በመባል የሚታወቅ አካባቢ ሲሆን እንደ ማንኛውም ሰው ሰርቻ ያልፍልኛል እለወጣለሁ ሰዎች እንቀይራለሁ ብሎ ወደ ሳውዲ አረቢያ ያመራል። ያንን እጅግ በጣም አደገኛ የሆነው የሰሐራ መንገድ አቋርጦ እንዲሁም ከባዱ የባህር ጉዞ ተሻግሮ የሳውዲ ድንበር ይደርሳል። ይህ የምትመለከቱት ታዳጊ ወጣት የሳውዲን ድንበር በማቋረጥ ላይ ሳለ በሳውዲ ድንበር ጠባቂዎች በተተኮሰ ጥይት ታፋውና እጁ ላይ ይመታል ማለት ነው። ይህንን ታዳጊ ወጣት በሰዓቱ በጥይት ሲመታ አብረውት የነበሩ ሰዎች ቦታው አደገኛ እንደመሆኑ መጠን ነፍሴ አውጭኝ ከማለት ውጭ ሌላ ነገር ማድረግ አልቻሉም። ይህንን ታዳጊ ወጣት በጥይት ተመቶ ከወደቀበት ቦታ የመኖች ያገኙትና ይህ ከጀርባ የምትመለከቱት ተንቀሳቃሽ ምስል ቀርጸው ራጎ ወደምትባል ቦታ የሚገኙ ኢትዮጵያውያን ያስተላልፉታል። እዛው በረሃው ላይ ሲሰቃይ እንደነበር የሳውዲ ድንበር አቋርጠው ወደ ሳውዲ ሲጓዙ የነበሩ ኢትዮጵያውያንና እንዲሁም በቦታው ላይ ያገኙት የመኖች መረጃው ለቤተሰብ እንዲደርስ አድርገዋል። ልጃቸው በሳውዲ ድንበር በጥይት እንደ ተመታ ያወቁ ቤተሰቦች ታዳጊው በጥይት ተመቶ ወደ ወደቀበት ቦታ ሰዎች ቢልኩም በጥይት የተመታው ታዳጊ ቦታው ላይ ሊያገኙት አልቻሉም። በመሆኑም የሳውዲን ድንበር አቋርጣችሁ ምናልባት መንገድ ላይ ስትጓዙ ያገኛችሁት ወይም ያያችሁት ሰዎች ካላችሁ አሊያም ደግሞ ምናልባት ከወደቀበት አንስተው ወደ ሕክምና ወስደውትም ከሆነ በሳውዲ አረቢያ ድንበር አካባቢ ያሉ ግዛቶች የሚገኙ ሆስፒታሎች ላይ ገብቶ ሊሆን ስለሚችል ምናልባት እዚያ አካባቢ የምትኖሩ ኢትዮጵያውያን እህት ወንድሞቻችን ካላችሁ ይህንን ወንድማችን ካያችሁት ወይም ካገኛችሁት ስክሪን ላይ በምትመለከቷቸው ስልክ ቁጥር ደውላችሁ ለቤተሰብ መረጃው እንድታደርሱልን በምታምኑት አንድ አምላክ ስም እንማጸናችኋለን። እንዲሁም ይህንን ቪዲዮ ለብዙ ሰዎች እንዲደርስና ይህንን ወጣት ያየ ሰው ካለ እንዲተባበረን ሁላችሁም ላይክ፣ ሼር እንዲሁም ዲዩት በማድረግ እንድትተባበሩ በትትና እንጠይቃችኋለን። ቸር ያሰማል።